በዚህ ወር ልደታችሁን የምታከብሩ አኒቨርሳሪያችሁን የምታከብሩ ሰዎች ወደዚህ እንድትመጡ ጋብዛችኋለሁ። ለእናንተ የምንጸልይበት ጊዜ ይሆናል ማለት ነው። እግዚአብሔር ይመስገንና ወደዚህ ኤክስፔክት በማድረግ ኖቬምበር ላይ የተወለዳችሁ ኖቬምበር ላይ ያገባችሁ ቤተሰቦች ወደዚህ እንድትመጡ እና ለእናንተ የበረከትን ቃል ለመናገር እናደርጋለን ማለት ነው። ጌታ ይመስገን። ትላንት ለእናንተ እየጸለይኩ ነበር። ዛሬ እዚህ ጉባኤ ላይ ከመጸለይ በፊት ጌታ ሆይ ምን ትላለህ ብዬ እየጸለይኩ ነበር። ና ጌታ ያለኝን በእናንተ ላይ አውጃለሁ። ስለዚህ ጠብቋሜ እንደ ባልና ሚስት እጅ ለእጅ ተያይዛችሁ ተቀበሉ። እንደ ባለ ልደት ደግሞ አሜን ብላችሁ ሰዱ። መንፈሳዊ አለም ግን ያው የሻሙ አለም ነው። ልክ እንደ ሙሽራ ከረሜላ ይወረወራል፣ ግፈኛ ይናጠቀዋል። መጽሐፍ ቅዱስ እንደሱ ነው የሚለው የእግዚአብሔር መንግስት ግፈኞች ይናጠቋታል ነው የሚለው። ስለዚህ ይሄ የኔ ነው ካላችሁ እናንተ መውሰድ ትችላላችሁ። ለእናንተ ግን በረከት እየተነገረ ስለሆነ እናንተ አሜን አሜን አሜን እያላችሁ እንድትወስዱ ጠይቃችኋለሁ። እግዚአብሔር የተባረከ ይሁን። ይሄንን ዘይት ላይ ነው በረከቱን የምናገረው፣ እናንተም ህይወት ላይ ነው በረከቱን የምናገረው። ግን ይሄንን ዘይት ጸሎቱን ከጨረስም በኋላ ግንባራችሁ ላይ በማድረግ ቃል ኪዳኑን ታጸኖታላችሁ ማለት ነው። ሃሌሉያ። አባቶ ስለ ጊፍት ኦፍ ላይፍ እናመሰግናል። በህይወታቸው ላይ ስለተጨመረው አዲስ ህይወት እናመሰግናል። ዜድ እንዳለው መኖሪያ ፈቃድ የሚሰጣለ መኖርን የሚሰጣለ አለ። ጌታ ይባርክ። መኖርን ስለሰጠሃቸው አመሰግንሃል። በጌታ በኢየሱስ ክርስቶስም ክብር ሁሉ ለአንተ ይሁን። ስለ ልደታቸው የምንጸልየው ስለ አንቨርሰሪያቸው ምንጸልየው አንተ ህይወትንና እስትንፋስን ስለሰጠሃቸው፣ በመቃብር ቢሆኑ ይሄ ጸሎት አይጸለይም። አሁን ግን በህይወት ስላሉ ይህንን ጸልየናልና እናመሰግንሃል። በጌታ በኢየሱስም ይሄ አመት ኢየሱስ እንዳደገው የምታድጉበት አመት ይሆነላችሁ። በጥበብ የምታድጉበት አመት ይሆንላችሁ። አእምሯችሁ ኤክሰለንስ ስፒሪት ይገናኘው። ምንም አይነት መፍዘዝ፣ መደንገዝ በእናንተ ህይወት ላይ የማይኖርበት አመት ይሆን። በጥበብ ተባረኩ፣ በኢየሱስ ስም። የነገሮች መውጫ አትጡ። እንዴት ነው መውጫው አትበሉ። እግዚአብሔር ለእያንዳንዱ ነገር ዊዝደሙን ይስጣችሁ። ደግሞ ደ ስፒሪት ኦፍ አንደርስታንዲንግ ኢምፓርት ይደረግባችሁ። ነገሮች ይግቧችሁ ችግር ከተፈጠረ በኋላ ሳይሆን ሳይፈጠር እግዚአብሔር አንደርስታንዲንጉን ይስጣቸው። በተለይ የመንፈሳዊ አለም አንደርስታንዲንግ ይለቀቅላቸው። የኦራማሺ ካል ኦራማንቲ አትታለሉ፣ በኢየሱስም ለክፎች ቤንድ አታድርጎ። ቢኮዝ ኦፍ ስፒሪት ኦፍ አንደርስታንዲንግ ከመናገራቸው በፊት ነገር ይግባቸው። አይ ፕሬ ኢን ደ ማይቲ ኔም ኦፍ ጂሰስ። ኢየሱስ በጥበብ ብቻ አይደለም ያደገው በስታቹሩም አድጓል። የጤንነት አመት ይሆንላችሁ። በዚህ አመት አንድም ቀን አመመኝ ብላችሁ አትተኙ። ሀይል አትጡ እንዴ፣ እድሜ ጨምር ያለው ግን ሀይሌ እየታደሰ ነው ብላችሁ እስከምትሉ ድረስ ሃሌሉያ። ቁጥሩ ከፍ እያለ የእናንተ ስትሬንግዝ ደግሞ የዛን ያህል እየበረታ ይሆን። ኦርጋኖቻችሁ ስትሮንግ ይሆኖ አይኖቻችሁ ስትሮንግ የሆኑ ጆሮአችሁ፣ አሉ ነው አንጀታችሁ፣ ኤቭሪቲንግ እናንተ ውስጥ ያለው ሲስተም ስትሮንግና ጤነኛ እየሆነ እንድሄድ ጸልያለው። ሶስተኛ እድገት ሃሌሉያ። በዚህ አመት ፋይናንሻል የምታድጉበት አመት ይሁንላችሁ። እማትበደሩበት አመት ይሁንላችሁ። የሰው ፊት በገንዘብ ምክንያት የማታዩበት አመት ይሆንላችሁ። ፕሊስ ብትሰጠኝ ብትራራልኝ የማትሉበት ነገር ግን እግዚአብሔር ከፍላጎታችሁ በፊት አቅራቦቱን የሚያቀርብበት አመት ይሆንላችሁ። ለቤተሰባችሁ ማድረግ ፈልጋችሁ ምንም አትጡ፣ ለሰው መስጠት ፈልጋችሁ ምንም የማታጡበት አመት ይሁንላችሁ። የእድገት አመት ይሁን ነው ያልኩት። እድገታችሁ በጥበብ፣ እድገታችሁ በጤንነት፣ እድገታችሁ ፋይናንሺያል ይሆንላችሁ። በመጨረሻና ትልቁ ደግሞ እድገታችሁ መንፈሳዊ ይሆነላችሁ እግዚአብሔር ሚስጥር የሚያወራችሁ ያርጋችሁ። እግዚአብሔር ልቡን የሚገልጽላችሁ ያርግላችሁ። እግዚአብሔር ሊመጣ ያለውን ከአብርሃም ጋር ይማከር እንደነበር ከእናንተ ጋር የሚማከርበት አመት ይሆን። ሌላው ምጸልይላችሁ ለሞገስ ነው። ፎር ፌቨር ሀሌሉያ፣ ውሰዱት። እንደማይቴ ነው ሞፍቺ ሁለት አይነት ሞገስ ያገኛችሁ። ሞገስ ሌቭል አለው ቢያንስ ሁለት አይነት ግን ሞገስ ይስጣችሁ። ሞገስ በሞገስ እያደገ ሄደ ነው የሚለው የሚገርም አንዳንድ ጊዜ ወይኔ ይቺ ልጅ ኳጭር ነበረች እሸከማት አለሁ በአንድ ተመዘዘች፣ እን ላለን እንላለን የ የሞገስ ሌቭላችሁ ምዝዝ ይበል በኢየሱስ። እና በሁለት ሌቭል ተባር ሞገስ ይሆንላችሁ። አንደኛ በእግዚአብሔር ፊት። በእግዚአብሔር ፊት ሞገስ ያለው ሰው ሁለቱ እኩል ጸልየው ያንዱ ይሰማል፣ ያንዱ አይሰማል የአንዱ መስዋት ተቀባይነት ያገኛል፣ ያአንዱ አያገኝም። አይ ፕሬ ማኔ ስ ብለኸኝ ነው ብሎ እግዚአብሔር ሀሳቡን የሚቀይርበት አይነት ሞገስ ውስጥ በእግዚአብሔር ፊት ግቡ። እናንተ ተንበርከኩእንጅ ልጄ አንተጠይቀህኝ ብሎ የሚያደርግበት አይነት የሞገስ ሌቪል ውስጥ እንድትገቡ በኢየሱስ ስም እጸልያያለሁ። ሁለተኛ በሰው ፊት ጌታ ሞገስ ይስጣች በሚረዷችሁ ሰዎች ፊት ሞገስ በሚከፍቱላችሁ ሰዎች ፊት እናንተን ዲፌንድ በሚያደርጉ ለእናንተ አፍ በሚሆኑ ሰዎች ፊት ሞገስ ይስጣችሁ በመጨረሻ ይህንን እላለሁ ይሄ አመት ምስጋና የሚበዛላችሁ አመት ይሁን የግራቲቲዩድ አመት ይሆንላችሁ ወደ ኢየሱስ ተመልሳችሁ ታንኪዩ ታንኪዩ ጌታ የምትሉ በብዙ ሪዝን ይኖራችሁ የማጉረምረም አመት አይሆን የማልቀስ አመት አይሆን ነገር ግን በድንኳናችሁ የእልልታ ድምጽ የሚሰማበት አመት ይሁን in Jesus name። በመጨረሻ ይሄንን እባርካለሁ ባለ ልደቶችንም ባለ ትዳሮችንም ሃሌሉያ። ጠላታችሁ በእናንተ ህይወት ለመደሰት ምክንያት አያገኝ በዚህ አመት። let him not get any reason to celebrate በእናንተ ህይወት ላይ በእናንተ ትዳር ላይ ተጣልታችሁ፣ አዝናችሁ፣ አልቅሳችሁ፣ ተኮራርፋችሁ እልል እልል የሚልበት ምክንያት አያገኝ።

ስፌ ነው የጸለይኩላችሁ። ለዚህ ማረጋገጫ ይሆን ዘንድ ይሄንን ዘይት እየወሰዳችሁ ግንባራችሁ ላይ አድርጉ። ጸንቷል። ኢየሱስ ግን ወዳችኋለሁ። ውሰዱ፣ ግንባራችሁ ላይ አድርጉ። ጌታ ይባረክ። እኔም ማረጋለሁ። ልደቴ ግን ልደቴ አይደለም ግን፣ ይሄ ፓወርፉል ጸሎት ነው። ሀሌሉያ! ጌታ ይባርካችሁ። ዘይቱን ከወሰዳችሁ ወደ ቤታ ወደ ቦታችሁ መሄድ ትችላላችሁ። እግዚአብሔር የተመሰገነ።